አሁን ደግሞ የማሳያችሁ በተፈጥሮ መንገድ ጸጉራችን ላይ ያለውን ፎሮፎሮ እና ጸጉራችንን ንጹ እንዲሆንልን በተለይ የጸጉራችን ቆዳው ንጹ እንዲሆንልን ምንድነው የምናደርገው? ይሄኛው እንደምታዩት አፕል ሲደር ቬኔገር ምን እናደርጋለን? አንድ ማንኪያ አንድ ማንኪያ በአንድ ብርጭቆ ውሃ እንቀላቅለውና ተፈልጋችሁ እንደዚህ እንዳለ ቀጥታ ጸጉራችሁን መታጠብ አይናችሁን ጨፍናችሁ፣ ከአምስት ደቂቃ በኋላ በንጹህ ውሃ ማለቅለቅ። አሊያም ከፈለጋችሁ እንደዚህ አይነት መርጫ ባለው እቃ አድርጋችሁ ፀጉራችሁን በደንብ ስርስሩን ረጭታችሁ በደንብ ጽድት አርጋችሁ በጣታችሁ ካጸዳችሁ በኋላ ከአምስት ደቂቃ በኋላ መታጠብ፣ አሊያም እንደዚሁ በዚሁ እንዳለ ቀጥታ ፀጉራችሁን መታጠብ ትችላላችሁ። እኔ ግን በዚህ በስፕሬው እየረጨው እንዳሳያችሁ፣ ከዛ ከአምስት ደቂቃ በኋላ ታጠበዋለሁ ማለት ነው ሰቦቼ። የፀጉሬ ከታጠበ እኔ በያው በስ የሳምንቱ ነበር የምታጠበው። የአሁኑ ሳምንት ግን አልታጠብኩትም፣ ግን እንደምታዩት ዩ ፎሮፎር የለውም። በስተም በጣም ከድርቀት ቅባት ስላልተቀባሁት ድርቀት እንጂ ፎሮፎር እንደምታዩት የለውም። ሶ ምንድነው የምናደርገው? መጀመሪያ በዚህ አፕል ሳይደር ቬይ ነገሩ ጸጉሩን ስርስሩን እየረጨሁ እናንተ መለቅለቅም ትችላላችሁ። እኔ ግን እንደዚህ እየከፈልኩ እየረጨሁ ጽድት ካረኩት በኋላ በአፕል ሳይደር ቬይ ነገሩ ማክሲመም አምስት ደቂቃ ብቻ ነው የምታቆዩት ። ይሄን ከረጫችሁ በኋላ ከአምስት ደቂቃ በኋላ ትታጠቡታላችሁ። አንድ ፎሮፎር ያጸዳል፣ ሁለተኛ ጸጉራችንን በተፈጥሯዊ መንገድ ስር ስሩን ንጹህ ማድረግ ማለት ነው። ጸጉሩ ስሩን፣ አሁን ብዙ ጊዜ የጸጉር የራስ የሆኑ ጸጉራችንን ስሩን ሄር ሩት የሚባሉትን የምናይበት ማሽን አለ። እሱ ላይ ስታዩት ጸጉራችን ላይ ፋቶች ይኖራሉ፣ ቁሻሾች ይኖራሉ ፎሮፎሮች ይኖራሉ። ድርቀት እራሱ የቆዳችን የደረቀው ፍቅፍቅ ብሎ ነጭ ሆኖ እናገኘዋለን። ሶ አንዳንዴ ፎረፎር ነው፣ አንዳንዴ ድርቀት ነው፣ አንዳንዴም ፈንጋዮች ናቸው። ሶ እሱን ያጸዳልናል ማለት ነው። ስለዚህ የጸጉራችን ቆዳው ስሩ ጤነኛ ሆነ ማለት ቤተሰብ ምን ሆነ ማለት ነው፣ የምንሰጠውን ነገር በቀላሉ ወደ ውስጥ ይቀበላል ማለት ነው። ይኸው እንዲያረኩ አይናችሁ ውስጥ እንዳይገባ አፕል ሴደር ቪነገር ስለሆነ አይናችሁን ተጠንቀቁ ታኛላችሁ ኔ ፊቴ ጋር ተጠንቅቄ ነው በደንብ እያደረኩ ማሳጅ ማድረግ እንዲህ ነው ማሳጅ ፍክት ፍክት ፍክት ሳይሆን ቤተሰብ ማሳጅ ማለት ቀስ ብሎ እንደዚህ እኔ አሁን ከቪዲዮ በኋላ ቀስ ብዬ በደንብ በማሳጅ አደርገዋለሁ። ሶ እንደምታየው እየራሰ ነው። በዚህ በኩል አይናችሁን ተጠንቀቁ። አፕል ሳይደር ቬኒገር ነገር ስለሆኑ አይናችሁ ጥንቃቄ ይጠይቃል። ይሄው ሩሶ ልብሶን ልብሴንም አርሶታል አርጋችሁ አምስት ደቂቃ አምስት ደቂቃ እንደዚህ አርጋችሁ ትተዉት አላችሁ። ከአምስት ደቂቃ በኋላ በውሃ ሙልጭ አርጋችሁ ትታጠቡት አላችሁ። በውሃ ከታጠባችሁት በኋላ ሂናውን እንዴት እንደምንቀባው አሳያችኋለሁ ማለት ነው። ሂናውን ስንቀባ እንገናኛለን። አሰራሩን መጀመሪያ አሰራሩን ላሳያችሁ ቤተሰቦች። እዚህ ጋር የምታዩት የመጀመሪያው ሂና ነው። እዚህ ጋ ሂና ነው። ሂናውን። አስቀምጫዋለሁ እዚህ ጋር የቁርቁራ ቅጠል ወይም ሲደር ነው። የቁርቁራ ቅጠል ወይም ሲደር እዚህኛው ጋር አብሽ ነው። አብሹን ዘፍዝፌ አሳድሬው ልክ እንደዚህ በሙቆሃ ዘፍዝፌ አሳድረውና ከሁለት ቀን በኋላ ልክ ይሄን የምታዩትን ቴክስቸር ይዛል። የቱ ነው አብሽ ማለት? አብሽ ማለት ይሄኛው ነው ቤተሰብ። አብሽ ማለት ይሄኛው ነው። ሶ ይሄኛውን ዘፍዝፌ አሳድሬ ልክ እንደዚህ ሁለት ቀን ሲሆነው እንደዚህ ይሆናል። በማሽን በደንብ በደንብ ስትፈጩት ልክ ይሄን አይነት ይይዝላችኋል ሬዲ ሆኗል ማለት ነው። እዚህ ጋር የምታዩት ደግሞ ቅርንፉድ ቅርንፉድ፣ ሮዝሜሪ፣ ሩዝ ነው። እነዚህ ሶስቱን ደግሞ ምን አደረግኳቸው እንደዚህ አድርጌ ዘፍዝፌ ሁለት ቀን ካሳደርኳቸው በኋላ ሬዲ ሆኗል። ሌላኛው የሚያስፈልገን የትኛውም አይነት ቅባት መጠቀም ትችላላችሁ። እኔ ራሴ የማዘጋጀው ቅባት ነው እንደምታዩት እናንተ የፈለጋችሁትን ኮኮናትም ዘይዘይቱ ኦሊቫ ኦይልም ካላችሁ የፈለጋችሁት አይነት የጸጉር ቅባት መጠቀም ትችላላችሁ። ሶ መጠኑ በተመሳሳይ፣ ለምሳሌ በዚህ ማንኪያ ከተጠቀማችሁ በዚህ ማንኪያ፣ ለዛ እንደ ፍላጎታችሁ ተመሳሳይ መጠን ሰው ምንድ ነው የማደርገው? እዚህ ጋር መቀላቀያን አዘጋጅቻለሁ። አንድ ማንኪያ እንደ ጸጉራችሁ ብዛት ነው። እዚህ ጋር ይታያችኋል አንድ አድርጌያለሁ። ከሂናውም ሂናና የቁርቁራ ቅጠል ልዩነቱን እያያችሁ ነው። አንድ ችግር የለውም ቢበዛም መቀመጥ የሚችል ነገር ነው። ሰው ቤተሰቦቼ እኔ ኦልሬዲ ሙሉውን እሰረዋለሁ። እናንተ አንዳንድ አድርጋችሁ መጠቀም ትችላላችሁ። እኔ ሰርቼም ፊሪጅ ውስጥ አስቀምጠው እና ከዛ በኋላ ላይ መልሼ እጠቀመዋለሁ። ቀጣይ ሳምንትም በፈለጋችሁ ጊዜ ተመልሳችሁ መጠቀም ትችላላችሁ። ከዛ ምንድነው የማደርገው ቀጥዬ ቤተሰቦቼ ከዚህ አንድ አደርጋለሁ። ሰቦች አሁን አብሼን ጨምሬያለሁ። የቀረኝ ምንድን ነው በተመሳሳይ ባለው መጠን ተመሳሳይ መጠን ባለው ምንድን ነው የማደርገው ዘይቴን ጨምራለሁ። የፈለጋችሁትን አይነት ይሄ ኦልሬዲ የራሴ የማዘጋጀው የተፈጥሮ ግብአቶች የተሰራ የፀጉር ቅባት ነው። ከዛ ምንድን ነው የማደርገው ሁለተኛው የማደርገው ይሄ የዘፈዘፍኩትን ሩዝ ሮዝሜሪ እንደዚህ አድርጌ ራሴ ያው ገምቼ ስለማውቀው ስለማቀው እንደዚህ አደርጋለሁ። ትንሽ ኦኬ ፋሚሊ፣ ከዛ ሬድዮ ሆኖልናል ማለት ነው። ምንድነው የምናደርገው በደንብ እናማስለዋለን፣ ቤተሰብ ከዛ በደንብ እናቀላቅለዋለን። አንድ ያሁን ለጸጉራችን ከሚረዱ ነገሮች ይሄ አሁን ምንድነው ጥቅሙ ብላችሁ ብትጠይቁኝ አንደኛ፣ የሩዝ ውሃው የቅርንፉዱ እና የሮዝ የሮዝሜሪ ውሃ ለምን ይጠቅመናል? ለጸጉራችን እድገት ለሚያሳክከን ለፎረፎር ቤተሰብ ለፎረፎር እንደገና ጸጉራችን ጠንካራ፣ ውብ ሻይን የሚያደርግ በደንብ የሚያበራ የሚያንጸባርቅ በተለይ ጸጉራችሁ ለሚሰባበር ለሚቆራረጥባችሁ ለፀጉራችሁ በጣም መፍትሄ ነው። ሶ ምንድነው ምን የምናደርገው እንደዚህ እየወፈረብን በመጣ ቁጥር የሩዙን የዘፈዘፍነውን የሩዙን ውሃና ሶሪ ዘይትም ጨመርኩበት። እናንተ እኔ አንዴ ስለመስራት ስለምፈልግ እናንተ ግን ዘይቱን አለማብዛት ትችላላችሁ። እንደዚህ አድርጌ በደንብ ጨምሬበታለሁ። ቤተሰብ እስከፈለጋችሁ ቀን ድረስ አስቀምጣችሁ መጠቀምን ትችላላችሁ ማለት ነው። ሶ በደንብ አቀላቅለውና ከተቀላቀለ ተቀላቀለ በኋላ ለፀጉራችን ሬዲ ሆኗል። ፀጉራችን ማሳከክ አይኖረውም። የፀጉር መሳሳት አይኖርብንም። የፀጉር ብዛታችን ይመለሳል። ፀጉራችን ጤናማ ይሆናል። ፎረፎር አይኖረንም። ፀጉራችን ላይ ያሉ ፈንጋዮች ኦር ፈንገሶች ፀጉራችን ላይ የመቀመጥ እድል አይኖራቸውም። ሶ ፀጉራችን እንዲበዛ፣ እንዲያምር፣ ጤናማ እንዲሆን፣ እንዲያድግ፣ እንዲፋፋ ወሳኝ የሆነ የፀጉር ውህድ ይሄኛው ነው። ሶ ይሄኛውን በደንብ አማስዬ እመለስላችኋለሁ። ስለዚህ ውድ ቤተሰቦች በመታችሁት ቁጥር ምን እያለ ነው የሚሆነው እየወፈረ ነው የሚሄደው። እና በወፈረ ቁጥር ደግሞ ምንም ችግር የለውም። ምንድን ነው የምታደረጉት? የሩዛችሁንና የንትኑን ውሃ ከጨረሳችሁ ኖርማል ውሃ እያመጣችሁ እየጨመራችሁ እየጨመራችሁ መወፈር ሳይሆን መካከለኛ መጠን ላይ እስኪደርስ ድረስ ትመቱታላችሁ። ሁላችሁ ግን እናንተ ቤተሰብ ማሽን በማሽን ራሱ አንዴ ተለቅ ያለ ማሽን ካላችሁ ራሱ በዛ ማሽን መታችሁ እንዲገርማችሁ። አሁን ይህን ከመታችሁ በኋላ የተረፈውን አስቀምጣችሁ ለሌላም ጊዜ መጠቀም ትችላላችሁ። ሰው እንደዚህ ያርጋችሁ። በደንብ እስከመታችሁ በቂ ነው ካላችሁ ድረስ ከፈለጋችሁ እንደዚህ ከመታችሁ በኋላ በጨርቅም ማጥለል ትችላላችሁ። እኔ እንደዚህ አድርጌ ከዛ ምን አደርገዋለሁ ሰላሳ ደቂቃ ዘግቼ ገጥሜ በሆነ ነገር እኔ እንደዚህ በፌስታል ነው የምገጥመው። እችኛዋን አውጣታለሁ። ሰላሳ ደቂቃ ገጥማችሁ ትተውታላችሁ ቤተሰብ። ሰላሳ ደቂቃ ገጥመን እናስቀምጣታለን። ከሰላሳ ደቂቃ በኋላ እንቀባዋለን ማለት ነው። እንደዚህ ገጥሜ ሰላሳ ደቂቃ አስቀምጣታለሁ። ከሰላሳ ደቂቃ በኋላ ሬዲ ይሆኗል ማለት ነው። ፀጉሬ ላይ እቀባዋለሁ። ፀጉሬን ቅድም አይታችኋል። ፀጉሬ ላይ ያሉ የተለጣጠፉ ቅባቶችም ሆነ ያለ አስፈላጊ ነገሮች ፀጉሬ ስር ወይም የቆዳዬ ላይ ተለጥፈው ከሆነ እሱን በአፕል ሰደርቤ ነገር እንዳጠፋሁት ወይም እንዳጸዳሁት አይታችኋል። ከዛ በኋላ ነው ይህን የምንቀባ። እንግዲህ ውድ ቤተሰቦቼ እንደምታዩት እንደዚህ ቀንሼ ነው ለመቀባት ፀጉሬ ላይ እንዲመቸ። እንደዚህ ቀንሽ ያለው ይኸው ይሄኛው ላሳያችሁ። ይኸው ይሄ ግማሹንም አልጨረሰውም ሰው፣ እንዳሳየኋችሁ በአፕል ሳይደር ቬነገሩ ታጥቤ ጽድት ትብሎ፣ እንደምታዩት ስርስሩ በቃ ፏነ ያለው ይታያቸዋል። ስለዚህ በአፕል ሳይደር ቬነገር ተጠቀሙ። በጣም ሀሪፍ ነው፣ በጣም ከምላችሁ በላይ ማለት ነው። ሶ አጽድችኋለሁ። አሁን ለመጀመሪያ ጊዜ ቻሌንጅ ልንጀምር ነው ሰው። ምን እናደርጋለን? የጸጉራችንን እርዝመት ጥቁር ስለሆነ በደንብ አያስታውቅም። እርዝመቱን እንመትረዋለን ቤተሰብ ሜትሩን በደንብ ይታያቸዋል። ጥቁር ሰው ለሆነው በደንብ አያስታውቅም። ጸጉሬ 42 ላይ ነው፣ 42 ይታያቸዋል። ጸጉሬ 42 ሴንቲሜትር ነው፣ ሰው 42 ሴንቲሜትር ነው። የዛሬ ሶስት ወር የት እንደሚደርስ እናያለን። ስለዚህ ምንድነው የማደርገው በደንብ ጸጉራችሁን እየከፈላችሁ ወይት አሁን እየከፈለ እንቀበዋለን እያደረጋችሁ እንዳይንጠባጠበባችሁ ነው። ይሄኛውን የለበስኩት ልብሳችን ላይ ምናም እንዳይንጠባጠብ እያደረጋችሁ ከፈልጋችሁ በእጃችሁ መቀባትም ትችላላችሁ ማለት እንዲህ አድርጌ ሙሉውን ተቀብቼ ከዛ ይሄንን ትቀቡታላችሁ። ዘለላውን ግድ ነው። እኔ እስፔሻሊ በዚህኛው ለእናንተ እንጂ እኔ በጄ ነው። ምንም አይነት ነገር ስጠቀም በጄ ነው። በደንብ እንዲደረስ እንዲበጃችሁ ሲሆን በደንብ ይደርሳል። እንደዚህ አርጋችሁ እንትን ከበጠበጣችሁ በኋላ በጨርቅ ነገር ጭምቅ አርጋችሁ ማጥለልም ትችላላችሁ። ከዛ እንዲቀጥላል እኔ ቤተር በጀ ይሻለኛል ፍጥን ፍጥን እንዳረግላችሁ እንደ ቅቤ ለጠፍ ለጠፍ ሙሉ ተቀብቻ ያሳያችሁ ቤተሰቦች። እንግዲህ በደንብ ተቀብቼዋለሁ፣ ውስጥ ውስጡንም በደንብ ክፍል አድርጌ ራስ ስኪል ተቀብቼዋለሁ፣ እንደምታዩት። ከዛ እንደዚህ አድርጌ በደንብ ማሳጅም አድርጌዋለሁ። እንደዚህ አድርጌ ፌስታል አስሬ ማክሲመም ከ45 ደቂቃ እስከ 1 ሰዓት እስከ ሁለት ሰዓት ማቆየት ትችላላችሁ። ከዛ በኋላ ታጥቤ ፋይናል ሪዘልቱን አሳያችኋል። ይኸው እንደዚህ አድርጌ ታጥቤ እስክመለስ ዘና። በነገራችን ላይ እንደዚህ አይነት ምንም ነገር ስትቀቡ ፊታችሁን፣ በእርግጥ ተፈጥሯዊ ነገር ስለሆነ ችግር የለውም ግን አንዳንዱ ፊት ምንም ነገር ሲነካው የሚቆጣ ፊት ስላለ ፊታችሁን ጥንቅቅ እያላችሁ እሺ፣ ቤተሰቦች። ፏ ብዬ ታጣጥቤ ደግሞ ከአንድ ሰዓት ጊዜ ያለው አንድ ሰዓት ጊዜ ሌለው አርባ አምስት ደቂቃ ጊዜ ካላችሁ ሁለት ሰዓት አቆይታችሁ፣ እንደዚህ አድርጋችሁ በደንብ ስርስሩ መዳረሱን እርግጠኛ ሆኑ። ይታያችኋል፣ ኔ ውስጡ እንዳለ አዳርሼዋለሁ። ከዛ ማሳጅ አድርጌዋለሁ፣ እንዲ አርጌ በደንብ እንዲዳረስ እንዲ አርጌ። ሰዎች እንደምታዩት የፌስ ታላሰርኩኝ እዚህ ጋር ወደ ግንባሬም ወደ ምኔም እንዳይሄድ፣ እንደዚህ አይነት ሻሽም ምንም ካላችሁ እንደዚህ ሰሩት። እዚህ አካባቢ ጽድድት ታደርጉት ከመታጠባችሁ በፊት። ከዛ ይኸው ሻሻችሁን ደርቡበት። በደንብ ልክ እንትን ነው ይሄ ማለት ስቲም ነው በቃ በራሱ በደንብ ስቲም ያደርገዋል። ሰው እንደዚህ ያድርጋችሁ። ስለዚህ እንግዲህ ያው ፏ ብለን ተጣጥበን ፏ ፏ ፎች ብለን መተናል። ቤተሰቦቼ ሰው ያው ገና ፏ ፏ ይሄን እንደመጣ ሆኖ እንደምታዩት እንግዲህ ጸጉሬ ላይ ራሱ ሂናው አልያዘም። ቤተሰብ እንደምታዩት ፀጉሬ ላይ ሂን ነው አልያዘም በደንብ ስትታጠቡት። ከዛ ምንድ ነው የማደረገው፣ ሁሌም እንደምነግራችሁ ጸጉራችንን ከታጠቡን በኋላ በተአምር ቤተሰብ፣ እንደዚህ እርጥብ እያለ ፍንፍን አድርገን አናስቀምጠው። ምን እናደርገዋለን? እንከፍልና ብዙ ጊዜ እንደዚህ አይነት ነገሮችን ተጠቀሙ። እንደዚህ ከፍለዋለሁ ቤተሰብ። መጀመሪያ ከፊቱ ነው የምከፍለው፣ ከፊቷ። ከዛ ወደ ታች ነው የምከፍለው እዚህ ጋር ከከፈልኳ በኋላ ይህ ውስቲ እንዴት እንደሚያምር ወይኔ! በዛ ላይ ከመጀመሪያ በስላጸዳ ነው፣ በአፕል ሰድር ቬኔጋር ፏ ብሏል። መጀመሪያ ቺን ከፊቴ ነው የምከፍለው፣ ምን ጊዜም በተአምር እንዳትሳሳቱ። ጸጉራችሁ እርጥበት ስለሚኖረው ምን ታደርጋላችሁ ቤተሰብ? ፎጣ ነገር ገና አሁን ስለሆነ ታጥቤ የጨረስኩት ጸጉሬ በስቷል። ወይኔ! ያው ምኔ ጸጉሬ ተፈጥሮ ለስላሳ ነው። ተሰርተው ምን አደርጋለሁ? ፎጥ አድርጉ። ጸጉሯችሁ እርጥበት ስለሚኖረው እርጥበቱ እዚህ ላይ እንዲያልፍ፣ ስለዚህ መጀመሪያ ቤተሰብ እንደዚህ አድርገን ይኸው እንግዲህ ጸጉሬን አይታችሁታል። እንደዚህ አድርጌ አበጥረዋለሁ። ይኸው ቤተሰብ ጸጉሬ ሰው ለውጡን በደንብ ነው። የሁላችሁንም ጸጉር ለውጥ አብረን ነው የምናየው። ከዛ እንደዚህ አድርገን ብሉ ማጅግ። ፀጉራችሁን ታጥባችሁ እንደዚህ አሁን በፎጣ አድርገዋለሁ። ውሃ የሚንጠፈጠፍ የለውም። ከዛ የተወሰነ እርጥበት ነው የሚኖረው። ምንድነው የምታደርጉት? ጭቃ ቅባት፣ ፀጉራችሁን ከታጠባችሁ በኋላ ብሉ ማጅክ ሊሆን ይችላል ዳክስ ሊሆን ይችላል እናንተ የምትጠቀሙትን ፈሳሽም ሊሆን ይችላል። ኦኬ ሶ እንደዚህ አድርጋችሁ ከዛ እንዴት ነው የምሰራው ቤተሰብ? እንደዚህ ነው የምቆነጉን ወደ ታች ቀስ እያላችሁ ብዙ ጊዜ ከግንባራችን የሚሸሽ እንደዚህ የምንሰራው ከሆነ ከግንባራችን የሚሸሽ ጸጉር አይኖርም። በተለይ ሻርፕ ሁል ቀን ሻሽ የምናስር ልጆች ጸጉራችሁን ከታጠባችሁ በኋላ እዚህጋ ከፊታችሁ እንዲከሰራችሁት ወደ ኋላ የሚሸሽ ጸጉር በጭራሽ አይኖርም ማለት ነው። የፊታችሁን እንደዚህ አድርጋችሁ ትሰራላችሁ። ከኋላ ያለውን እንደፈለጋችሁ መስራት ትችላላችሁ ማለት ነው። ቤተሰብ ያው በቃ ከዛ ጫፏን ትንሽዬ ብሉ ማጂክ፣ ጸጉራችሁ ለስላሳ ከሆነ ብሉ ማጂክ ሳይሆን ብሉ ማጂክ በጣም የማለስለስ አቅም ስላለው ባትጠቀሙ፣ ሌላ ነገር ነው የፈለጋችሁትን ከፈለጋችሁ ፈሳሽ ካስተሮይል መጠቀም ትችላላችሁ። የቀንድ አውጣ አለ፣ የአቮካዶ ቅባት አለ። አሁንም እንደዚህ ከፊት ነው የምከፍለው ከዛ እሰራዋለሁ ማለት ነው። በነገራችን ላይ በደንብ ላይክና ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦቼ፣ ላይክ፣ ሰብስክራይብ በደንብ ሼር ይደረግ። በየሳምንቱ ይሄን ቻለንጅ በየሳምንቱ አዳዲስ ለጸጉራችን የሚሆንና የጸጉር ማስኮችን በተለይ የሚሰባበር የሚቆራረጥ፣ የሚበጣጠስባችሁ አላድግ ላለባችሁ ላለ ጸጉር ስለምሰራላችሁ በደንብ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የእያንዳንዳችን ጸጉር እስከሚያድግ ድረስ በደንብ ነው። ይኸው እንግዲህ እጄ ላይ እንኳን የሚያያዝ ነገር የለም። እንደምታዩት እንደዚህ አድርጋችሁ ጸጉራችሁን ጤናማ ታደርጋላችሁ ማለት ነው። ከኋላ ያለውን እንደፈለጋችሁ፣ ከፈለጋችሁ በውፋፍራሙ አፍራሙ ለአራት መስራት ትችላላችሁ። ከፈለጋችሁም አሁን እኔ ለአራት እዚህ ጋር አንድ እዚህ ጋር አንድ ብቻ ነው የምሰራው ያው ከኋላ ያለውን ደግሞ ሁለት ቦታ ከፈልኩት እና ቤተሰብ ይዩት። ፀጉሬ መጀመሪያ ቲክቶክ ላይ መቼም በደንብ ታውቁታላችሁ የነበረበትን አሁን ያለበትን ይኸው የት እንደደረሰ ይኸው። ቤተሰብ እንግዲህ እዚህ ደርሷል ፀጉሬ ማለት ነው። ይኸው እንግዲህ ቤተሰቦች የኋላዬን እንዲሰርችዋሉ። ያው የት እንደደረሰ ይታያል ይመስለኛል። መሀል ላይ ለሁለት ነበር የከፈልኩት አንድ ሁለት ሶስት ማለት ነው። ይሄንንም አበጥረዋለሁ። ከዛ ብሉ ማጂክ እጄ ላይ ያሽቼ ነው እንደዚህ የምቀባው። ስለበዛ ሳይሆን በስሱ ነው የምትቀቡት? ያው ፀጉር ሲታጠብ ልጥፍ ይላል። ይህ እንግዲህ ፀጉር የት እንደደረሰ ይታያቸዋል። እንግዲህ ሶስት ቦታ ሰርቸዋለሁ ቤተሰቦቼ ይሄው እንግዲህ ቀሳሪያ እያበጥሮ አለው። እንግዲህ ሁሉም ተበጥሮ እንደምታዩት የወጣው በጣም ትንሽ ነው። ሰ ፀጉራችሁ በጣም ለሚሰባበርባችሁ፣ ለሚቆራረጥባችሁ፣ አላድግ ላለ ለመፋፋት፣ ለብዛት ለሁሉ እንግዲህ ቤተሰቦቼ እንደምታዩት እንደዚህ አድርጌ በዚህኛው ሶስት በዚህኛው ሶስት ጎንጉኘዋለሁ። ሰው ፀጉራችሁ የኔን ፀጉር በደንብ ነው የምታውቁት። ወደ ኋላ ቪዲዮ ራሱ ተመልሳችሁ ብታዩ በደንብ ነው እንትን የሚለው ሰው በተለይ ብዛቱን ርዝመቱን የሚሰባበረው በተለይ የሚሰባበረባችሁ የሚቆራረጥባችሁ የፋ አልፋፋ ያለ ጤነኛ ያልሆን ካለ ጸጉራችሁን፣ መጀመሪያው የቪዲዮን አሰራር ስነግራችሁ በደንብ አስቀምጬላችኋለሁ ቤተሰቦቼ። ስለዚህ ውድ ቤተሰቦች እንግዲህ ፋይናል ሉክ እንደዚህ ይመስላል። ሰው ጸጉራችሁን መንከባከብ የምትፈልጉ ይሄን ፔጅ በደንብ ፎሎ፣ ላይክ፣ ሼር እያደረጋችሁ በደንብ መከታተላችሁ እንዳትረሱ በየሳምንቱ አዳዲስ የጸጉር መብዛት ማፋፋት፣ እድገት ለሚሰባበር፣ ለፎረፎር ጸጉራችን በደንብ ለውጥ እስክናገኝ ድረስ ቻለንጅ ይጀምረናል። እንግዲህ በደንብ ቅድም ሜትር ሴንቲሜትሩን አርባ ሁለት ሴንቲሜትር ሆኗል። የዛሬ ወር፣ የዛሬ ሁለት ወር፣ የዛሬ ሶስት ወር እያለን ለውጡን እናያለን። እናንተም እኔ ጋር ኮንቲኒ አድርጉ። በቤታችሁ ቀላል ነገር ነው። ሰው አሁን ለምሳሌ ሂናው ሰድሩ፣ ቀሲሉ ካለ ሩዙ ከሌለ ግዴታ ሁሉንም ማሟላት አይጠበቅባችሁም። ኢቭን ሂናውንና ቀሲሉን ኦር ሩዙን ካለው ከዛ ከሰራሁላቸው ውህዶች ያለውን አድርጋችሁ ተጠቀሙና ለውጡን ም እና ይሆናል። ፊደርዬ ነች ተወዳችኋለች። መልካም ቀን። በደንብ ሼርና ላይክ ማረጋችሁ እንዳትረሱ። ወዳችኋለሁ።